ን የጠፋው ነገር ግን ትከተለዋለች። በሄደበት ታስሮ እንኳን ትመጣበታለች። ስለዚህ አሁንም አንቺ አካን አንደርስታ እንዲሁም በማን ነው በእሱ የተነሳ ሮሚ፣ የእኔ ንግስት፣ አንቺ እኮ ሀሳብሽን እኮ እየተቃወምቃል ለመቤቴ ምስክርነት እሱ ባደረገው ነገር እኮ እኔ ምልሽ መቶ ፐርሰንት ሆኝ እርግጠኛ ሆኝ እሱ ገደላባልን እንዲ ግን የመሞተ መንስኤ ገሎ እንኳን ባይወረውራት የመሞት አመንሴ እንኳን ከሱ እንደሆነ እንደ ሰውኛ እኔ ማለት እገምታለሁ። ግን እኔ ያልኩት እኮ ሮምዬ የኢንቁርቲና የሆን የሚያመጡት ሀሳብ ብዙ ጊዜ አይተሻላል። የሆነ ነገሮች ፎቶ የሰዎችን ያመጣሉ መረጃ ይወጣጣሉ። የሆነ ሰው የሚያስወድቅበትን መስመሮች ኢንቁርቲም ኬት ገብታ ኬት እንደምታመጣ ታውቂያለሽ። የሆኒም ደግሞ ብዙ ጊዜ ሰውን የማሳነስ ደረጃ የሚሰሩ ሰዎች ስለሆነ ሀቅ ይዞ የመጡ ሰዎች አይደሉም ብዬ የኒን ጠልቶት ነው የኦሮሞ ልጆች ዝም ያሉት፣ እንጂ አንዳንድ የኦሮሞ እሱን ራሱ አንዳንድ ሰው ነው ያልኩት። ጌታም ብዙ ኦሮሞዎች አንዱ ለምን ዘግዝቆ እየተሳደቡ ዝም ያለው ኦሮሞ ራሱ የለም። ብዙ ሰዎች ወጥቶ ሚዲያቸው ላይ እስከ ማውጣት ድረስ ነው እንግዲህ ያሉት፣ እና እኔ ያልኩሽ አክሰብት ያላደረጉት ይሄኛውን መረጃ ወይ ደግሞ አሁን ጩሆ ያልተሳደበው አዳለምን ስናገኝ እንደዚህ ብሎ እንደ ሌላ ጊዜ ያልቀወጡት ይሄ የኒ እጁን ቢያወጣ እውነቱም ይወጣል። እሱ ፈራጅ እሱ ፈላጭ የሚሆነው ብዙ ጊዜ በሀሰት መረጃ ነው ብዬ ነው እንጂ። ሮሚ እኔ እኮ ያልኩት ጌታን እሱ አልገደለም አላልኩም። መረጃ የሀሰት መረጃ መሆኑን ኬት አመጣሽ? ከሮሚ ጋር እኮ ነው ሲሚ ጋር ያለው ማስረጃ እኔም ጋር ያለው ኦ፣ ሮሚ እኔ አንቺ፣ አንድ አዳምጪ፣ አዳምጪ መስስጭኝ። ዮኒ ጋር ያለው መረጃ እኔም ጋር አለ። የኔ ወገናት ኦሮሞ ነኝ እኔ

ኦሮሚኛ መቻልሽ እኮ ትልቅ ነገር አይደለም። እሙ ማለት ነው። ሰላም አንዴ አንዴ አህልም ደግሞ ይሄን አህልም እዚህ ጋር መናገርም በሌላ ቋንቋ በኦሮምኛ፣ በአማርኛ ነው ሁሉም ሰው እየተግባባ ያለው አይደለ። ሰላም ምንም እኮ ያልኳን ነገር የለም ለማውራት አይደለም። አንቺ እኔ አሁን እኮ ከሮሚ ጋር እኮ ነው እስካሁን እኮ ምላሹ የሰጠችኝ ሐሳቡንም እኔ ነኝ የማወራሽ። ሌሎቹ ይቅርታ ብላኝ እኮ ያወራችኝ ሮሚ እላለሁ ሐሳቤም የምትነግረሽ። እዚህ ጋር ደግሞ እሱ አንዴ ይኖልሽ፣ አንዴ ይንገርሽ። አንድ ነገር መሰለሽ ሶፊ የምትጮኸው፣ እሙ ይቺ የሞተችው ልጅ እንደ ሶፊ ትንሽ ሪሌቲቭ ቢኖርብሽ ትንሽ መጮ አይደለ ብለሽ ታምጅ ነበር እኔ እመብራም ምስክሬ ነው። ለዚችን ይደመን ባልጥሻል እንኳን እኔ ምንም ያልሆነችው ቀርቶ ዘመዶቹ አይሆኑ ደግሞ ያብዳሉ። መናገር ብቻ አይደለም በአካል ቢያገኙሽ ሊቀጠቅጥሹም ይችላሉ። ሶፊ ለምንጫዎች ቢ ለምትው መርስ ምሰጥሽ አደለም ልበልሽ የተወለደችበት የት ቢሆን የዛ አካባቢ ቢሆን እኔ አዲስ አባ ልጅ ሲነካ ጥፋት እንኳ ሆኖ አውቆ ጮኋለሁ። ምን አባታችሁ አርጋችሁ ብዬ ስለዚህ ይቺ ልጅ ዘመድ ናት አለች። በቃ አትንኳት። አይደለም ለዘመድ ለማያውቃት ሰው ታሳሳለች፣ አሟሟቷ። ስለዚህ ምጮብሽ ለምን ጆኒ ማግኛት ሊስት ድምፅ እየሆነን ነው ሰው እኔ ስለ ልጅቷ ተቃውሞ የለኝም ሮሚዬ፣ እኔ ልጅቷን እየተቃወምኩ አይደለም እ እንደ ማንኛውም እ ፖስት አድርጌያለሁ። ድምጸው እኛታለሁ ለረጅም ጊዜ ፕሮፋይል አድርጌያለሁ፣ ማድረግ ያለብኝ በፌስቡክም በቲክቶክም አድርጌያለሁ። ግን ቦታ የተቃወምኩትን ነው የነገርኩሽ። አሁን እነሱ ስለ ልጅቷ ጉዳይ ሳይሆን እየተጣሉኝ ያሉት ሮሚ፣ ስለ ዮኒ ነው። ዮኒን ደግሞ መቼም አልወደውም አልደግፈውም ነው ሳይሆን መረጃዎቹ እኮ ልሞስት በ በቃ የሚጠቁሙት እሱ እንደሆነ ነው የሚጠቁሙን። እኮ በቃ አለቀ። ዮኒ ስለለቀቁ ስላለቀቁ ያንቺ እህት ብትሆንስ ሞታ ማለት ነው። ዮኒ ስለአንቺ እህት ድምፅ ቢሆን ኖሮ ማለት ነው። ልክ እንደዚህ አይነት ተረጋግተች ድምፅ አጡ ለእህት ነበር እኛ ዮኒ። ማኛም ለቀቀው፣ ማንም ለቀቀው፣ ግን ፖይንቱ ይቺ ልጅ ስትሞት በዙሪያዋ ሰውዬው እንዳለ የሚታወቅ ነገር ነው። የሚያሳዩትን መረጃዎች እነዛን ነው በቃ እኛ እሱን ባይለን ራሱ እሱ ከመጠርጠር ወደኋላ እኮ የሚያስብል ነገር የለም። እዚህ ጋ እሞ ይሄን አላች ፖይንትሽ የሆኔን ማድረግ ራሱእኔ ውድኔ እኮ እኔ እኮ ፖይንት እኮ ልጅቷ መሞት ሀቅ አደለም ሮሚ እኮ አንቺ እኮ ድምጽ ስለሆንሽ እኮ እናመሰግናለን። አንቺ ስር ሆነን ታብታብ እያደረግን ነው። እውነትም ደግሞ አዎ ልክ ነው። እሱ የሚገላት ይሄ ፒክቸር ከወጣ ብዙ ሰዎች ታሟል፣ ግን ኦሮሞ አልደግፈም በሚለው ሀሳብ ስትል ጊዜ ነው። ሰላም ብዙ ኦሮሞዎች እንደዚህ ይላሉ። ልጅቷ ከመትበጻፈች እኮ እኔ እኮ ምላሽ የሰጠው እኔ እኔ እኮ ያልኩት ልጅቷ እንደዚህ ሀሳብ ብዙ ኦሮሞዎች እንደ ይሄን ሀሳብ ደጋፊ ነው ሲባል አይደለም። በውስጥ ሁሉም ሰው ምን አይነት መግለጫ ነው የሰጠው? ሕግ ይዞታል ጉዳዩ ሕግ እስከሚፈታው ድረስ ማለት ነው። በቃ ዝም በሉ ሁሉም። ሮሚ ጌታ ምስጋዩ፣ እነ ማኪ፣ እነዚህ ለምታያቸው እነ ሶል ናቸዋል። እኛ ፎሎሮር ያላቸው ነው አይደል መቼስ። እንደዚህ ድምፅ የሚሆኑት እኛ ከስራ ያለ ነው በአቅማችን ሆናላል። ሰላም እነማኪ ግን መጀመሪያ ቀን እንኳን ሲወጣ ሰላምዬ ማኪ ለራሷ ወጣ። ምንም እንኳን ሰዎች ከስር በኮመንት ብዙ ልጆች አንቺ አጠገቧ ነበርሽ፣ ቤቷ ነበርሽ፣ ምንድነው ታዋየሽ ነበረ ምናምን ተብላ እንኳን ስትሰደም ምናለች፣ አዎ ምንም የሚገላት ነገር የእናት የአባት እጦት የለባትም፣ የራብ የጥማት እጦት የለባትም። ይችል የሚገላት አንደኛ አንደኛና አንደኛ ነገር እሱ ነው ብላ እንኳን ማኪ ኦሮ ራሱ ስትናገር ነበር በቤቷ እኔ እኮ ያልኩት ኦሮሞዎቹ ይደግፋሉ በሚለው ሀሳብ፣ ማናችንም ልጁን የምንደግፈው ነገር የለም ሟች አጠገብነን ያልኩት ለሮሚ ሶፊያ። ደግሞ ሆን የሆነ እንትና ሆነ አይደለም ሆኔ ሀሳቡ አልቀበልም ማለት እኮ ጢያት ነው። ሮሚ እችኛዋን የስ ላይ ደንቆሮች አሉ፣ ወደዛ ላኪያት በእናትሽ። እኔ እንደ ኢትዮጵያ እንደ ሰው እኔ የከተማ ልጅ ነኝ። እችኛዋን አውርጃትና በየቤቱ ሁሉም ከፍተዋል። እና እዛ ላኪያት በእናትሽ እቺ ምንም የሰው እንኳን እንትን የሌላት ደንቆሮ ናት። ንቃያትና ሄጂዛ ከብቶች ጋ ቤት ከፍቶ እየጮሆ ነው የሆኒ ማኛ የሆኒ ሄጂዛ ደደ እሺ፣ ከተማዋ ልጅ ይቅርታ፣ ግን በጣም የከተማዋ ልጅ አራዳነሽ ንኪ። ን የከተማ ሰው መሆን እርድና ወይ ደግሞ የውቀት ጥግ እንዳልሆነ የገጠር ሰው ሆኖ መነጋገር ይቻላል። ከጥፎ ይቅርታ፣ ያወራሁ ከሮሚ ጋ ነው። ሌሎቻችሁ ራሳ ራችሁ ሮሚ ሰላም ላችሁ። እግዚአብሔር ይመስገን። ሁላችሁንም እንዴት ናችሁ ብያለሁ። እዚህ ጋ አንድ ነገር አለ። አሁን ብዙ ነገር በዚች ልጅ ፈተሙት። ሁሉም እየተነሳ የሚሰጠው አስተያየት እና ሁሉም እነዚህ አሁን ይሄ የብሄር ጉዳይ አይደለም። ይሄ የፖለቲካ ጉዳይ አይደለም። ሰው በሚለው አስተያየት ስንሰጥ እኔ ማነኝ ብሄር የምንድን ነው ብለን አይደለም። ብሄሯ ምንድን ነው ብለን አይደለም። ሰው በሚለው ነው የምንሄደው። ብዙዎቻችሁ እዚህ ቲክቶክ ላይ ብዙዎቻችሁን ባልል ያው ብዙም ባትወክሉ የተወሰነ ሰዎች አላችሁ። ሆን ብላችሁ ወደ ብሄር ሄዳችሁ፣ እንደውም ጭራሽ ሁለቱም የኦሮሞ ልጆች ናቸው። ምንም ችግር የለም። ሰፉም ይባላል አባገዳ በዛ ይዳኛሉ ምናምን እያላችሁ ወደ ወገንተኝነት ልትወስዱ አሁንም እሙ ወደዛ እየሞከርሹን ያለች መፈለገ፣ ይሁን የፈለገ ሰው ልትጣዩ ትችያለሽ። ጭራቅ ሊሆን ይችላል። ሐሳቡ ግን ትክክል ከሆነ ተሸንፈሽ፣ ሐሳቡ ትክክል ነው ብለሽ መደገፍ አለብሽ። ዮኒ ማኛ ሐሳብ እና ዮኒን ዮኒን ልትጣይ ትችያለሽ። ሐሳቡ ግን ሕዝብን የሚያስማማ ወይም ደግሞ እውነት ያለው ከሆነ አስተያየት ባሰጥበት ይሻላል። ይሄ የግል ጥላቻሽን አምጥታሽ እሱን ጥይው ስለ ልጅቷ የተናገረው ግን ጥፋቱ ምንድን ነው? ማስረጃ አምጪ ብትባይ፣ እሱ እኮ ማስረጃ አለኝ ተልኮልኛል ያውም ከኦሮሞ ልጆች የተላከልኝ አለ ብሎ ነው የተናገረው። መቶ ፐርሰንት ማለት ነው። ስለዚህ አንቺ ዚጋ መተሽ ግለተኝነት ወይም ደግሞ የተጎዳ ያለው የሞተ ሰሙ አደለም የገደለውም አደለም። እየተጎዳ ያለው የሟች ቤተሰብ ነው። የሞተውማ በቃ ፔሬድ እኮ በአንድ ሞተ፣ እዛ ጋር በስጋው አረፈ ነው የሚባለው። ነፍሱ ደግሞ እግዚአብሔር አጸደገነት ያስገባው እያልን እኛምእንለምልታለን ግን አባቷ መሪርን ባልቅሰዋል። አባቷ ለኢትዮጵያ ሕዝብ ጥሪ አስተላልፈዋል። የልጄ እንዴት እንደሞተች አልመልሳትም ይጣራልኝ ብለው አደራ ሰጥተውናል። ስለዚህ እኛ መቆም ያለብን ማንም ሰው እኮ ነው ማንም ሰው መቆም ያለበት ከሟች ጎን ቤተሰብ ነው ልናዝን የሚገባው ምክንያቱም ባልታወቀ ነገር ነው ይች ልጅ አደጓ ያለፉ ለኔ ምንም ቢባል ምንም እኔ ቤቴ ውስጥ አሁን ለምሳሌ አይደለም ባለቤቴ ልጆች እያሉኝ እንኳን ሰራተኛ ብትሞት የቤቱ ባለቤት ማን ነው፣ አባወራ ማን ነው ተብሎ ነው የምንታሰረው ፖሊስ እስኪያጣራው ድረስ ማለት ነው። ይሄ ግልጽ፣ በሱ ቤት ነው የሞተችው ተባለ፣ ከዛ ኮዙና ምኑን ለማጥራት የህግ አካላት ይዞታል። መጀመሪያ ማሰር ያለበት ባለቤቱን ነው። አይደለም ነው እሱ እግዚአብሔር ያወጣዋል፣ ህግ ያጠራዋል። ስለዚህ እባካችሁ ሴት ሆናችሁ ደግሞ በጣም በጣም ሴት ሆናችሁ ይሄ የብሔር ፍቅር ያሰከራችሁ ለብሔሩ የተከራከራችሁ እየመሰላችሁ ሴትን ልጅ በዚህ መልኩ በዚህ መልኩ አሟሟቷ ገና ህፃን ልጅ በዚህ እድሜዋ ተቀጥፋ ስትሞት ለእሷ ማገዝ ሲገባችሁ ባይሆንም እንኳን ነው እያላችሁ መጠራጠር ትችሉ ነበር። ይህን ያህል ሽንጥ ይዛችሁ መከራከራችሁ በጣም ጨካኝና በጣም የመከነ ትውልድ እንደመጣ ነው ለእኔ የሚገባኝ። ከዚህ በፊትም ትዝ ይላችኋል አደለ፣ አርቲስት ዘፋኝ አብርሃም የሚባለው ጌዲዮ እያለም ይዘፍ ነው ማለት ነው። እንደዚሁ የሆነች ፍቅረኛው አደላ፣ ፍቅረው ህይወቱ አለፈ፣ ታሰረ። እሱ ባይገልም ቢገልም መታሰር ነበረበት። ህዝቡ የዛን የጮሆ ማን ነው እሱ ላይ ነው ገዳይ ገዳይ ተብሎ ፌስቡክ ላይ ትንዚ ናቸዋል የተለቀቀው። ምነው ታዲያ አሁን ሲሆን እሱ አይደለም አይደለም ምናምን ብላችሁ እንደዚህ የምጮሁት በጣም አሳፋሪ ናችሁ። ምንም ይሁን ምንም እሱ ከማንም በላይ አይደለም። አርቲስት ስለሆነ ነው እንዴ እንደዚህ የምጮሁለት? ለምን የመንግስት ባለስልጣን አይሆንም? ሴት ልጅ ምክንያቱ ባልታወቀ በቤቱ እንደዚህ እኔ እንደውም ፍርድ ነው እጠብቃለሁ የምለው በጣም እየተከታተልኩት ያለውት ገዳዋ እኔ ሌላ ቦታ ምንም መጠርጠር አልፈልግም። ግን እሱ ነው ብሎ የሚያስደድብ መረጃ ከመንግስት ወይም ደግሞ ከሚዲያ እስካልወጣ ድረስ መናገር አልችልም። እዚህ ጋር መተሽ የግለሰብ ጥላቻ ስላለብሽ እኔ እሱ አልደግፈውንማ። ትክክል አይደለም አትበይ፣ በሌላ አትደግፊው። በዚች ልጅ የሚያወሩት በዚች ልጅ ድምፅ የሚሰጡት ትክክል ናቸው። እባካችሁ ሴቶች ታደ እናንተ እንዲህ እርስ በርስ እየተጨቃከናችሁ እኛ እንዴት ነው የምናግዛችሁ ወንዶች እንዲህ ናቸው ባሎች እንዲህ ናቸው ትሉ የለ ይኸው የእናንተን እያየን ነው ፕሊስ ነገ ሴት ልጅ ይኖርሻል ነገ እናትሽን አስቢ አሁን የእሱ አርቲስት ስለሆነ ነው አደል የወጣው? ስንት ጎረቤት አለ በአሰቃቂ ሁኔታ ልጇን አዝላ ምግብ አብስላ ስጠብቀው እሱ አረቄውንና አምቡላውን ገልብጦ አናቷን ስንት ቦታ እንደ ጅንጭ ፈርክሶ የሚገላት ስንት አለ? ቤት ይቁጠረው። የምስኪኖቹማ ቀባሪ ያጡት፣ ማንም ድምፅ ያልሆነላቸው፣ በየቤቱ የቀሩት ስንት እንስቶች አሉ? ስለዚህ ባካችሁ፣ አሁንም ቢሆን ለልጅቷ ነው ድምፅ መሆን ያለብን። አባትየውን አይታችኋል፣ እናትየውን አይታችኋል። ቤተሰባ ይጎዳሉ። እነሱ እኛን ተማምነው ነው ድምፅ ሁኑም ብሎ ሚዲያ ላይ ወጡት። ስለዚህ እግዚአብሔር አምላክ ደግሞ ያውጣዋል እናንተም ከጎኑ አቁሙ ነው የምለው አመሰግናለን ቴንኪው ጀምስዬ እናመሰግናለን ቴንኪው